ክርስቲያኖች ለአባታችን ሐውልት ብናሰራላቸው ይህን ጽሁፍ ፌስቡክ ላይ ወንድምና እህቶቼ ለምን እንደፈራን ግን ገብቷችኋል። የሙፍቲ ቀብር በዚህ መልክ መቀበር የለበትም፣ ለብቻው ተገንጥሎ ሲቀበር መጥፎ ነገር ቢሰራ እንኳን ውሾቻችሁን በስነ ስርዓት እሰሯቸው። በተለይ ያበዱ ውሾቻችሁን በስነ ስርዓት እሰሯቸው። ሙስሊም ያልሆነው ተጠንቀቂ ላል አስመሳይነት በጣም ያስጠላል። በተለይ ደግሞ የሌላ ሃይማኖት ሆኖ ያንተን ሃይማኖት እንደሚወደውና እንደሚደግፈው ሲያስመስል በጣም ያስጠላል። ሰበር ሰበር! ክርስቲያን እህቶቻችን ከኛ ጋር በመጋባት ሂጃብ መልበስ ጀምሯል። ተማሪ እርስ በርስ እንደዚህ በፍጹም ሊጨካከን አይችልም። ይህ ስራ የማን እንደሆነ ልንገራችሁ። ክብር ሂጃብን ለሚለብሱ እህቶቼ ክብር ወርቅ መሸጥ የምትፈልጉ ሰዎች በዚህ ወቅት ወርቃችሁን ብትሸጡ በከፍተኛ ሁኔታ የገንዘብ ትርፍ ማግኘትም ትችላላችሁ። ፈመን ሸረሐላሁ ሰድረሁ ሊልኢስላሚ ፈሁወ ዓላ ኑሪን ሚን ረቢህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ነይት የተከበራችሁ ቻናል ተከታታዮች ባላችሁበት ያላህ ሰላም እዝነ ተራዲት ቸርንታ ለሻላ። ዛሬም ከሚገን የተመለከታችሁት አነጋጋሪ የተወደዱ የተመረጡ ወንዱ ደግሞ እስላማዊ ቪዲዮ ኢንሻላህ፣ ነዚህን ቪዲዮች በጋራ የምንመለከት ይሆናል። ከእናንተ የሚጠበቀው ይሄን ቪዲዮ ላይክ ላይክ እያደርጋችሁ ለብዙዎች ተደራሽ አድርጉት። ሀሳብ አስተያየት ስጡበት። እንግዲህ አሁንም አነጋጋሪው ጉዳይ ቀጥሏል። በተለይ እንግዲህ ከሙፍቲ ሞት ጋር ተያይዞ ሁላችሁም የምታውቁት ነገር ነው። የሌሎች እምነት ተከታዮች ክርስቲያኖች ማለት ነው ሐውልት ጭምር እናሰራላቸው የሚልም ጥያቄ እያነሱ ይገኛሉ። ከመግቢያው እንደተመለከታችሁት ኡስታዝ ሳዳት ከማልም ደግሞ እንግዲህ ለምንድን ነው ብቻቸውን እንዳይቀበሩ ያል ነው ለምንድን ነው የፈራ ነው የሚለው ጋር አያይዞ እንግዲህ መልእክትም አስተላልፏል። እንዲሁም ደግሞ አንዳንድ ድንበር ያለፉ አፀያፊ ሰዎች አሉ። ትናንትናም አቅርቤ ላችሁ ነበረ። እንግዲህ ውሃብያ እንዲ ነው ሙስሊም እንዲ ነው እያሉ ለመከፋፈል የሌሎች እምነት ተከታይ ሆኖ በማይመለከታቸው እየገቡ ሲዘባርቁም ተመልክተናል። ከዛም አልፎ ደግሞ እህት ወንድሞቻችን አሁንም ድረስ ፍትሕ እንግዲህ እያገኙ አይደለም። ድምፅ ሆኑልን፣ በተደጋጋሚ ሲሉ ነበረ። ይሄ ነገር ሊረሳ አይገባም። ሁላችንም አጀንዳ እያደረግን ቪዲዮን ለመላው ሙስሊሞች ሼር በማድረግ ለእህት ወንድሞቻችን አክሱም ላይ ላሉ እንግዲህ ተማሪዎች፣ እንዲሁም ደግሞ ነዋሪዎችም ጭምር ድምፅ ልንሆናቸው ይገባል ማለት ነው። ምክንያቱም ከሀገር ውጡ፣ ሂጃብ መልበስ አትችሉም፣ ኒቃብ መልበስ አትችሉም፣ ልናያችሁ አንፈልግም ተብለው ወንድሞቻችን እንግዲህ እስከ ወንድሞቻችን እንደዚህ እየተባልን ነው ብለው ድምፅ ሆኑ ይሆኑ ነው ሲሉ ለእኛም ጥሪ ሳላስተላልፉልን፣ ሁላችንም ድምፅ ልንሆናቸው ይገባል። እህቶቻችን ወንድሞቻችን ከትምህርት ገበታቸው ተፈናቅለዋል፣ እንግዲህ በእስልምናቸው ምክንያት ማለት ነው። ይህ ነገር ሊሆን አይገባም። እንሻአላ ሁላችንም ድምጻችንን በጋራ እናሰማ ለማለት እወዳለሁ። በዚህ ጉዳይ ላይ እናንተም ሀሳብ አስተያየት ስጡ። ይህንን ቪዲዮ ከመቼውም በላይ ሼር ሼር እያደረጋችሁ ነገር ግን አሁንም እንግዲህ ሀጂ ሙፍቲን አላህ ይራማቸው፣ አላህ ይዘንላቸው የምትሳደቡ የተለያዩ አካላቶች አላችሁ። እናንተም ልጠነቀቁ በእስልምና እንደማይፈቀድ እንግዲህ ከአንድ ሁለቴም የተለያዩ ነገር መልእክቶችን ሰምታችኋል ብዬ አስባለሁ። ነገር ግን አንዳንድ ደግሞ እንቆረቆራለን የሚሉ አካላቶችም አሉ። የምትቆረቆሩ ከሆነ ለአክሱም ወንድም እህቶቻችን ድምፅ ብትሆኑልን የተሻለ ነው ብዬ አሳባለኝ። አላብዛባችሁ። ወሰላሙ አሌይኩም አላብዛቢያችሁ እንሻላህ ወደ ቪዲዮ አለፍኩላችሁ። ክርስቲያኖች ለአባታችን ሀውልት ብናሰራላቸውስ። ይህን ጽሑፍ ፌስቡክ ላይ ሲዘዋወር አይቼ ወደ እናንተ አደረስኩት። ሀሳባችሁም ኮመንት ላይ ማስፈር እንዳረሱ። በእስልምና በህይወት ላለም ሆነ ለሌለ ሀውልት ማሰራት ሀራም ነው። ስለዚህ ሙስሊሞች እዚህ ጉዳይ ውስጥ አይገቡም። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ሙስሊም መሆናቸውን እናውቃለን። ይሁንና ለሚወዱት ሀውልት መስራትን ክርስትናው ስለማይከለክል የሃይማኖትን ድንበር አልፎ ለሰጡን ፍቅር ለአክብሮታችን መገለጫና ለፍቅራችን ማሳያ ይሆን ዘንድ ሀውልት ብናሰራላቸው ምን ይመስላችኋል? ሲል ይጠይቃል። አስባችሁታል? ሐውልቱ መንገድ ዳር ቢሆን ምንም ቢሆን ወደሳቸው ሳንዞር እንደማንሄድ፣ በልባችን ሰላምታ፣ በነፍሳችን ፍቅር እየሰጠናቸው እንሄዳለን። ተቀዳሚ ሙፍቲ በሃይማኖትም ባይሆን በፍቅር በእኩል እንዛመዳቸዋለን። ፍቅር ደግሞ ከሁሉም ትበልጣለች። ና እንዲህ ብናስብል ሲል ቴድሮስ ተክለ አረጋይ ይህንም በፌስቡክ ገጽ ላይ አስፍሯል። ቢስሚላህ ወሰላት ወሰላሙ አላ ረሱሊላህ። ወንድምና እህቶቼ ለምን እንደ ፈራን ግን ገብቷችኋል? የሙፍቲ ቀብር በዚህ መልክ መቀበር የለበትም። ለብቻው ተገንጥሎ ሲቀበር መጥፎ ነገር ቢሰራ እንኳን ከልካይ የለም፣ የሚያስቆማቸው አካል የለም። ምንለው ለምን እንደሆነ ታውቃላችሁ? ተመልከቱ። ይሄ ፈድሎ ሐሰን በመባል የሚታወቀው አንዋር መስጂድ ውስጥ ይኖር የነበረው ግለሰብ የእሱ ቀብር ነው። የት? ሙስሊሞች መቃብር ላይ ማለት ነው። የት? ኮልፌ የሙስሊሞች መቃብር ላይ እንኳን ሰዎች ምን ያደርጋሉ? ይሄው የፈድሎ ሐሰን ቀብር ላይ ይሄው ሰዎች ተሰብስበው አራት ሴቶች ሶስት ወንዶች መኪና አቁመው ምንጣፍ አንጥፈው፣ አላህ ያሳያችሁ፣ ይህን የሚያክል ዙርባ ጫት፣ ተመልከቷቸው፣ ይህን የሚያክል ጫት። ስለዚህ ሙስሊሙ ተረባርቦ ምን አደረገ? በአድ አምልኮ አጠገብ፣ ቀብር አጠገብ ጫት። እንግዲህ፣ አላህ ያሳያችሁ። ሙስሊሙ ተረባርቦ ምን አደረገ? አስቆመ። አልሐምዱሊላህ ረቢል አለሚን። ሙፍቲ ቤት ውስጥ ግን አንድ ሺካሪ ናት ለብቻ ለቀብር ናት። ምናም ቢባል ውስጥ ገብቶ ማን ያያል? ይሄ ዛም ይሰራው ነገም እንደም ይሰራ በምን እናቃለን? ሙስሊሞች ሆይ ተውሂድ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተጋደሉለት ጉዳይ ነው። አቡበክር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም እንደ ሞቱ ምን አለ፣ መሐመድን የሚያመልክ ካለ መሐመድ በርግጥ ሞቷል፣ አላህን የሚያመልክ ካለ አላህ ሁሌም ሕያው ነው፣ መቼም የማይሞት አለ። አደራ በተውሂድ በዱሹቻቸው በስነ ሥርዓት እሰሯቸው አንዳንድ ውሾች ስላሉ ማለት ነው። ሙስሊም ያልሆነውም ውሀብያን ተጠንቀቅ ይልሃል። ሙስሊም ሆነውም ደግሞ አሽቃባጭ የሆነ አሸርጋጁ ሙስሊም ውሀብያን ተጠንቀቅ ይልሃል። መንግስት በፈጠረው ፕሮፓጋንዳ ውስጥም ደግሞ ውሀብያን ተጠንቀቅ ይልሃል። ይህ የተሳለው ውሀብያ የተባለው አካል ወይንም ስብስብ ማን ነው ብዬ ለረጅም ጊዜ አስብ ነበር። አሁን ግን አንድ እርግጠኛ የሆንጎበት ይህ ውሀብያ ተብሎ የሚሳለው ነገር አንደኛ የማያሽቃበት ሙስሊም ነው ውሀብያ የሚባለው የማያሽረግድ በተውሂዱ የማይደራደር ከተለያዩ ሱሳሶቾች የጸዳ በሃይማኖቱ የሚኮራ ቀና ብሎ የሚሄድ ሃይማኖትን የማያስደፍር የሌሎችን ሃይማኖት የማያነካ ግን የማያሽቃበተውን ሙስሊም ውሃብያ ብለው ይጠሩታል። ጠግባበን አለ። ይህ ድሩ በአፄዎች ጊዜ የነበረው ከኔ የበላይ ልሆን ከኔ እኩል የሚሆን ማንም የለም እኩልነት ለእኔ ውርደት ነው ብለው ሲያስቡ የነበሩት ሰዎች አስተሳሰብ ነው። ያንን ከፈልጋችሁ ወደ ኋላ መመለስ ትችላላችሁ። አሁን ላይ ግን የሚያሽቃብጥ ሙስሊም የሚያሸረግድ ሙስሊም የለም፣ ሊኖርም አይችልም። ካለም ደግሞ የሚጎዳው ራሱን ነው የሚጎዳው ራሱ ነው። ማንንም ሊጎዳ አይችልም። ተግባባን አረላ ለዚህ እኔ ለዚህ ተራ ግለሰብ እንደው እንደ ማሳያ ፎቶውን አመጣሁት እንጂ መልስ ለመስጠት አይደለም። እኔ ፐርሶናሊ ከዚህም በፊት ቪዲዮ ሰርቶብኝ ሼር አድርገውልኝ ዝም ብዬሽ ነው ያለፍኩት። ጽድት ያለ መሃይም ነው ልጁ፣ ተውት፣ እሱ ላይም ቪዲዮ አትስሩ። ነገር ግን እኔም የማላሽቃብጥ የማላሽረግር በሃይማኖቴ በተውሒዴ የማልደራደር ዋሀብያ ነኝ። እናንተ የሳላችሁት ዋሀብያ ማለት ነው። አስመሳይነት በጣም ያስጠላል። በተለይ ደግሞ የሌላ ሃይማኖት ሆኖ ያንተን ሃይማኖት እንደሚወደውና እንደሚደግፈው ሲያስመስል በጣም ያስጠላል። መጀመሪያ ስለ አቂዳ አወራ ሳይሆን ነገር ግን ሙስሊም ያልሆኑ ሰዎች ምን ሲሉ ሰማዋቸው? ዋሃብያ ገዳይ፣ ከዋሃብያ ውጭ ያለው ግን ምርጥ እንደሆነ እየተናገሩ ነው። ከዋሃብያ ውጭ ያለውን እንደሚወዱት እየተናገሩ ነው። እሺ፣ ለሙስሊሞች ያላችሁ ውዴታ እውነተኛ ከሆነ አክሱም ላይ ያሉ ሙስሊም እህቶቻችን ሂጃብ ተከልክለዋል፣ መስጅድ ተከልክለዋል። ያንን ፍቀዱና ውዴታችሁን አሳዩን። ወይስ አክሱም ላይ ያሉ ሙስሊሞች ወሃብያ ተብለው ተፈርጀዋል። እና ላኢላሃ ኢላላህ ሙሐመዱን ረሱሉላህ ያላችሁ ሙስሊሞች ማለት ነው። ከአላህ ቃል ውጭ የምንከተለው የለም። አደለ ወለን ተርዳ አንከ ልየሁዱ ወለነሳራ ሓታ ተተቢዐ ሚለተሁም፣ የሁዶችን እና ክርስቲያኖችን መንገዳቸውን እስክትከተል ድረስ አይወዱህም ማለት። ስለዚህ ይህ ግልጽ ነገር ነው። ስለዚህ ባካችሁ ሁላችሁም ነቃ ልንል ይገባል። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላም አሌይኩም ረመቱላ ወበረካቱ። ክብር ሂጃብን ለሚለብሱ እህቶቼ ክብር በሂጃባቸው የተነሳ ትምህርት እንዳይተም እንዳይማሩ በተከለከሉ እህቶች፣ አሁንም ሂጃብ መከልከል ስራዬ ነው ብላችሁ የምትቀጥሉ በተለይ አክሱም አካባቢ ላላችሁ፣ እባካችሁ ወደ ህሊናችሁ ተመለሱ። የሚሻለን እንደ ሌላ ተራ ነገር እያደረግን ሃይማኖታዊ ነገሮችን ምንነካካ የሚያመጣው መዘዝ አገርን የሚያናጋ ነው። በግለሰቦች ችግር ሒጃብን መከልከል የሆነ ነገር አልሳካልን ሲልን ሃይማኖታዊ በጥበጣ ለማንሳት ምንፈልግ ሰዎች በአላህ ፍቃድ አይሳካላችሁም። የትም ትማራለች። የአላህ ትእዛዟ ነው፣ ሴትነቷ ክብሯም ነው። መቼም አታወልቅም። ሰበር ሰበር ክርስቲያን እህቶቻችን ከኛ ጋር ልህ በመጋባት ሒጃብ መልበስ ጀምሯል። አክሱም ምድር ላይ ወንድሞቼ እህቶቼ ሰሞኑን ታዚያ ላይ ስለነበረን ከሃጂ ሞት በኋላ ምንም አይነት ቪዲዮ አልለቀቅንም። ምክንያቱም ሀዘን ላይ ነን፣ ወደፊትም እናዝንላቸዋለን። አሁንም ሀዘን ላይ ነን። ነገር ግን ቲክቶኩን አብካጋችሁን የኢትዮጵያ ምግሊት ስራውን ረስቶታል። ያው አስታውሶታ ያቅም ግን ረስቶታል። ሬሳ ላይ ይጨቃጨቃል። እዛ ሂጃብ ይቀመል። እኛ እንደውም ደስ ይለናል። ክርስቲያን እህቶቻችን እንደዚህ መልበሳቸው፣ እንደውም እስካሁን ቆዩ። ሂጃብን የለበሱ ነጠላ ተባለ፣ እጅ እኮ ዞሮ ዞሮ ሂጃብ ነው፣ ጨርቅ ነው። ማንም ሴት ጨርቅ ብትጠቀልል ተሸፈነች ነው፣ ሂጃብ አደረገች፣ ሌላ ትርጉም የለም። እንደውም ዘገዩ እስካሁን። ነገር ግን እስቲቃማው ካላቸው ደስ ይለናል፣ ሂጃቡን አድርገው ይዘው ትሉ ደስ ይለል። ነገር ግን እስልምና ጉዳዮች ምክር ቤት ስራህ ሶሻል ሚዲያ ላይ መሯሯጥ ነው ኢሹ ላይ ላይ ይሆናልና፣ ክንዳችሁ መዘርጋት የሚችለው በቃ ይሄን ያህል ነው። ሂጃብ ማስከበር ካልቻላችሁ ምን ላይ ነው የእናንተ ምን? እሺ አለን እስልምና የሚቆም ድርጅት አለ ጥያቄ ውስጥ እየገባን ያለ ምክንያቱም ለሂጃብ ካልቆመ እሺ፣ ለየትኛው ነገር ልትቆሙ ነገር እኮ ሰላት በየቤቶቻችሁ ስገዱ ብንባል እሺ ልትል አዛን አታውጣ ብትባል እሺ፣ ምንም ምትፈጥረው ነገር የለም። በዚህ ጉልበት ትንንሹ ነገራት ላይ ጉልበትህን ካላሳየ ትንንሹ ነገራት ላይ ጉልበት ማዳበር ጡንቻህን ማበርታት ካልቻልክ፣ ትልልቁ ነገር ላይ ወሽመጥህን ነው የምትቆረጠው። ይሄ ደግሞ ሙስሊሞችን ያሽመደምዳል። ሰው ተወካይ ብሎ እስከ አስቀመጣችሁ ድረስ ግዴታ የሆኑ ነገራቶችን አስፈጽሙልን ተባካክ ይሄ የሰሞናዊ ኢሹ እየፈለጋችሁ አፋችሁ የምትከፍቱት ነገር ተው። መጀመሪያ ፈርድ ፈርዱ መሄዳችሁ አስፈጽሙ። በሰላም ስንጠይቅ ማለት ነው፣ በጨዋ ደንብ ስንጠይቅ ማለት ነው። ስለዚህ አሁንም ቢሆን ይህ ሲኖሩ ያላስጨነቃችሁ ዑለማ ሲሞቱ ልበሉት ነው። ሰው ምን አገባችሁ? ሲጀመር እኮ ሲኖሩ አላገባችሁ አለ ዙር ብላችሁ እኔ የሃጂን ድምፅ በሰማው ዜና ላይ በሰማው ቁጥር ቲክቶክ ላይ በሰማው ቁጥር አንበይ ግጥም እያለ ተጀገረ። ያን የመሰለ ድምፅ ከዚህ በኋላ አንሰማውም። እሳቸውንም ተዋቸው በቃ። ወደ ስራችሁ ያው ሰርታችሁ አላየንም፣ ግን ወደ ስራችሁ ተመለሱ። ሂጃብ አስከብሩ። በትንሹ ነገር ጀምሩ ለማለት ያለው። እናንተስ ሀሳባችሁን ኮሜንት ላይ አስቀምጡልኝ።